በአራቱም የአማራ ጠቅላይ ግዛት ሲንቀሳቀሱ የነበሩ የፋኖ አደረጃጀቶች ማለትም የአማራ ፋኖ በሸዋ የአማራ ፋኖ በጎጃም የአማራ ፋኖ በወሎ የአማራ ፋኖ አንድነት በጎንደር በጋራ በመሆን የተጋረጠብንን የህልውና አደጋ ለመቀልበስ ያለውን የአማራ ህዝብ በደል ለማስቆምና ፍትህ ለማሰጠት እንዲሁም የመጪውን ትውልድ መጻኤ እድል ለማስተካከልና የአማራ ፋኖን ትግል ከዳር ለማድረስ ያስችል ዘንድ አንድ ድርጅት አንድ መሪ ለማዋለድ የአራቱም የፋኖ አደረጃጀቶች የወከላቸው ተወካዮች በጋራ በመሆን ከሳምንት በላይ ያስቆጠረ ተዋጊውና መለው ህዝባችን በጉጉት የሚጠብቀው ድርጅት ለመመስረት ታሪካዊ ውይይት እየተደረገ ይገኛል። ይህ ውይይት ለየት የሚያደርገው ለውይይት፣ ለንግግር፣ ለምክክር ምቹ የሆነ ሁኔታ ያለውና 100% ሚስጥራዊነቱ የተጠበቀ መሆኑ ነው። ይሁን እንጂ ውይይቱ ሚስጥራዊነቱን ጠብቆ በመደረጉ እንደ ልብ መከፋፈል እና የድርጅቱ ምስረታን ለማስተጓጎል ባለመቻሉ አሉባልታ በመንዛት ታጋዩንና መላው ህዝባችንን ተስፋ ለማስቆረጥ የተጠናከረ የሐሰት መረጃ እየተናፈሰ ይገኛል። ስለሆነም በአሉባልታ አትሸበሩ። የአራቱም ድርጅት ተወካዮች ትግላችንን ዳር ያደርሳል ብለው ያሰቡትን ያመኑበትን መሪ መርጠው ድርጅት ፈጥረው መሪዎቻችን የድርጅቱ ሎጎ ስምና መሪ ቃል የድርጅቱ ህግና መመሪያ፣ ሎጂስቲካዊ ግብና ዓላማን፣ የድርጅቱ ማኒፌስቶ፣ ተቋማዊ አደረጃጀትን፣ ስራ አስፈጻሚን፣ የሎጂስቲክ አቅርቦትና አጠቃቀምንና ሌሎችንም አዋቅረው ጨርሰው ይፋዊ መግለጫ እስኪሰጡ ድረስ በትዕግስት እንድንጠብቅና ለሚነዙ አሉባልታዎችም ተጠልፈን እንዳንወድቅ እንጠንቀቅ ስንል ጥሪ እናስተላልፋለን። አሁንም እንታገላቸዋለን። የአማራን ህዝብ ስቃይ እያራዘሙ ያሉ የመጀመሪያዎቹና የማያስፈልጉ በአዴኖች መረባቸውን ከኢትዮጵያ እስከ ኡጋንዳ፣ ከኡጋንዳ አውሮፓና አሜሪካ በሳይበር ዓለም ሴራቸውን በመጎንጎን ከህዝብ ወገን ያሉ በማስመሰል ነገር ግን ህዝባችን እፎይ እንዳይል የአማራ ህዝብ የሚፈልገውን ድርጅት እንዳይመሰረትና ልክ እንደ አብን ተለጣፊና ሽባ የሆነ መዋቀር ተፈጥሮ በአዴን ብልጽግናዎቹ ወይም አዲስ የብአዴን ስሪት ለማዋለድ ተፈልጓል። እኛ ግን በፍጹም ይህን አንፈቅድላቸውም። ምክንያቱም የህልውና ትግል ህዝባችን ከዘመናት የጭቆና ቀንበር ለማላቀቅ ፈጣሪ አስተሳስሮናልና ተማምለን የተነሳንበት በመሆናችን የቱንም ያክል ብትፈራግጡ ህልማችንን ሳናሳካ ውልፍት የለም። ፈጣሪ ያስተሳሰረውን ማንም ሊፈታው አይችልምና እናሸንፋለን። አንድነት ለአማራነት አማራነት ለአንድነት እንጂ የአማራ አንድነት ለብአዴንነት አይደለም። ባለሽርጡ ክፍለ ጦር አረሪት ከተማን ተቆጣጠረ። የአማራ ፋኖ በወሎ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮራንድ ስር በአርበኛ እንድሪስ ጉደሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚንሻ ኃይልንና ሆዳደር ሚንሻን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሩ ወረዳ በ025 ቀበሌ አረሪት ከተማን ሙሉ በሙሉ በመቆጣጠር ቀጠናውን ተረክቧል። ግንቦት አንድ ቀን 2017 ዓ.ም ምረት ከጠዋቱ 12 ሰዓት የከተማውን መውጫና መግቢያ በሮች በመያዝ ወዳደር አድማ ብተናና የባንዳ ስብስብ ሚኒሻዎችን ሙትና ቁስለኛ ማድረግ ተችሏል። በዚህ አውደ ውጊያ ይህ የባንዳ ጥረቅም የነበረበትን ካምፕ ትቶ ወደ ሐራ ከተማ ሲፈረጥጥ በርካታ አልባሳት የደረት ትጥቅና ሬሽን መማረክ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ምስራቅ አማራ ኮራንድ የባለሸርጡ ክፍለ ጦር ሕዝብ የግንኙነት ኃላፊ ፋኖ መሐመድ ሞገሴ ገልጿል። ውድ የመፈናን ሚዲያ ቤተሰቦች ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም መረጃው ከተመቻችሁ ላይክና ሼር በማድረግ ለብዙዎች ተደራሽ እንዲሆን በማድረግ ኃላፊነቱን እንዲወጡ ስል ወደ ቀጣይ መረጃ አለፍኩ። የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር አዲስ የአመራር ምደባና ስምሪት ሰጥቷል። የአማራ ፋኖ በጎጃም ከተመሰረተበት ጊዜ ጀምሮ ትግሉ የጠየቀውን ወቅታዊና ፈታኝ ሁኔታዎች ከግምት ውስጥ በማስገባት ዘርፈ ብዙ ተግባራትን እያከናወነ ይገኛል። በዚህም ድርጅቱ የሚጠበቅበትን የትውልድ አደራ ለመወጣት ጠንካራ ድርጅታዊ አሰራሮችን በመዘርጋት መረተኮር ተግባራትን በመፈጸም ያለምንም ውስጣዊ ልዩነት ድርጅታዊ አሰራርን ብቻ በመከተል ተገቢውን ድርጅታዊ ተግባራት ሲያከናውን ቆይቷል። ድርጅታችን ትግሉ በሚጠይቀው ልክ የአመራር ግንባታና ስምሪት ማከናወኑን ወደፊትም አጠናክሮ ይቀጥላል ሲሉ የአማራ ፋኖ በጎጃም ምክትል ሊቀመንበርና የጦር አዛዥ ገልጸዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።